ሰላም ጤና ይስጥልኝ ቤተሰብ፣ እንዴት ናችሁ? ሰላም ናችሁ? ያለው አልሐምዱሊላህ ደህና ነኝ፣ ሰላም ነኝ። ዱት ናንተ ሊና ሁሉ ሰላም ነው። ዛሬ እንግዲህ የጸጉር ውህድ ይዤላችሁ መጥቻለሁ። በጣም የተስማማኝ በጣም የወደድኩት ለማንኛውም ጸጉር የሚሆን በጣም አሪፍ ውህድ ነው ማለት ነው ይዤላችሁ የመጣሁት ። ሞክሩ፣ ትወዱታላችሁ። የእውነት ማለት ነው እኔ ደጋግሜ ሞክሬው፣ በጣም አሪፍ በጣም ቆንጆ የሆነ ውህድ ነው ማለት ነው። እና ምን ምንድነው የተጠቀምኩት ንስካፌ አንድ እንቁላል። እንቁላል በነገራችን ላይ ሁለት ማድረግ ትችላላችሁ ጸጉሯችሁ ብዙ የሆነ ሰው። ስኳር ትንሽ፣ ንስካፌ ትንሽ፣ እንቁላል ይንጨምር ያለው ከዛ ዘይት ዘይቱን፣ ከዛ ኮኮናት። ይህንን ኮኮናት ከሌላችሁ ዘይት ዘይቱን ብቻ መጠቀም ትችላላችሁ። ዘይት ዘይቱን ከሌላችሁ ደግሞ የንትኑን የምግብ ዘይት በናአና ዘፍዝፋችሁ ብታድሩ በጣም አሪፍ ነው የሚሆነው። እኔ እነዚህ ነገሮች ስላሉኝ ኮኮናቱም ስላለኝ ዘይት ዘይቱን ዘይት የመገብ ዘይት አልዘፈዘፍኩም እንጂ በናአና ዘፍዝፋችሁ አድራችሁ ዘይቱን እንደዚህ ቀላቅላችሁ መጠቀም ትችላላችሁ በናአናና በቁርንፍድ በቁርንፍድ ተዘፍዝፎ የከረመ ጸጉር በቁርንፍድ ተዘፍዝፎ የከረመ ዘይት ደግሞ በጣም አሪፍ ነው ለጸጉር ለጸጉር እድገት። እንደዚህ ከፊት ለፊታችን ላለቀ ጭርግድግድ ለሚል ጸጉር በጣም አሪፍ ነው። የቁርንፍድ በተዘፈዘፈ ዘይት ማለት ነውና ይሄ መሰለ ውህድ ተቀባሁት። ደጋግሜ ነው የሞከርኩት። በጣም አሪፍ ነው ከረኑ ብታዩት። የእውነት በጣም ትወዱታላችሁ። እኔ ጸጉሬ ማሳየት ስለማልችል ነው እንጂ ማለት ነው። እና ሞክሩት በጣም አሪፍ ነው። የሴትዬ ልጇ ራሱ ትጠቀመዋለች እንደዚህ አድርጋ ማለት ነው። ከረኑ እንዴት እንደሚያምር እና በጣም አሪፍ ነው ከረኑ። እንደዚህ በተደጋጋሚ እንደዚህ ቀለም ከምትቀቡ ፀጉራችሁን ከሚጎዳው ይህንን ነገር ብትጠቀሙት በጣም አሪፍ ነው ውዶችዬ። እና ደግሞ በፐርም ለተጎዳ ጸጉር በጣም አሪፍ ነው። ፐርም እንደዚህ የተለያየ ቀለም የጎዳብን ጸጉራችን፣ እኔ ይሄንን ስጠቀመው ነው ፀጉሬ መለስ ማለት የጀመረው ማለት ነው። ፐርም ጠቀም ነበርና በቃ ፀጉሬ ሽቦ ነበረ እንትን እንዲልልኝ እያልኩኝ ፐርም ጠቀም ነበረ። ከዛ ጊዜ ጀምሮ በቃ ጸጉሬ ተውት፣ በጣም እንትን ሆነ፣ በጣም ከባድ ሆነ ማለት ነው። እና ፐርም ለጎዳብን ጸጉራችን ይህን ውህድ ብንጠቀሙ በጣም አሪፍ ነው። ፐርም እንደውም የተለያየ እንትን ቀለም ከምንጠቀም ይህን ውህድ ተጠቅመን ጸጉራችንን ማሳደግ መንከባከብ እንችላለን። በተለይ ሁሌ የሚመቻችሁ በሳምንት አንድ ቀን በአስራ አምስት ቀን አንድ ቀን ብትጠቀሙት በጣም አሪፍ ነው። በጣም ለሚያሳክካችሁ ደግሞ እንትን ሎሚ ተጠቀሙ። ግማሽ ሎሚ ጨምሩበት። ለሚያሳክካችሁ ማለት ነው። ለማያሳክካችሁ መተው ትችላላችሁ። ብትጨምሩበት የተሻለ አሪፍ ነው እና ይህንን ውህድ ተጠቅማቸው የጸጉራቸውን ውበት የጸጉራቸውን እድገት ጠብቆ ላችኋለሁኝ። እዩት፣ ሞክሩት፣ በጣም ትወዱታላችሁ። በጣም ነው ከረኑን የወደድኩት እውነት። በጣም ነው የሚያምረው ከረኑ ነው እና ውዶችዬ ደጋግማችሁ ሞክሩት። ንስካፌ ከመጠጣት ይልቅ እንደዚህ ለፀጉር ብንጠቀመው በጣም አሪፍ ነው እላችኋለሁኝ። ቪዲዮውን ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ በማረግ አበረታቱን እና ተጠቀሙት እሺ። እኔ መልካሞች እኔ ወዶች በጣም አሪፍ ነው። እኔ ወድጀዋለሁኝ ሞክሬዋለሁኝ። የተለያየ ቀለም እየሰበሰብን ለከረን ከምንጠቀም እንደዚህ ከረኑን ቀየር የሚያደርግ እንትን ውህድ ብንጠቀም ለፀጉራችን ለራሳችን ለጤንነታችን አሪፍ ነው። ሁሌ የሚመቻቸው ቢያንስ በአስራ አምስት ቀን አንድ ቀን፣ በሳምንት አንድ ቀን። እኔ እንኳ ሁሌ አይመችኝ፣ በወር አንድ ጊዜ እንደዚህ ሴት እየዋወጣ ባለች ጊዜ እንትን እላለሁኝ ማለት ነው። እንደዚህ እሰራለሁ እና ሰዎች ወጣ ሲሉ እንደዚህ እኛ በቃ ሰዎች ወጣ ሲሉልን እኛ ሀበሻ ስንባል ቶሎ ብለን ወደ ስልክ ቶሎ ብለን በቃ ወደ ሌላ ስራ እንደዛ ነው እንጂ እንደዚህ ለራሳችን ለሆዳችን እንደዚህ ለነጽህናችን ለመጠበቅ ጸጉራችን ለመንከባከብ አይሆንልንም። ብዙ ጊዜ ሀበሻ ስንባል ማለት ነውና ራሳችሁን ቅድሚያ ለራሳችሁ እንደዚህ ወጣ ሲሉም በተለይ ደግሞ ሁሌ ስራ ያላቸው ሰዎች ካሏችሁ በአስራ አምስት ቀን አንድ ቀን በሳምንት አንድ ቀን ተጠቀሙት። ትወዱታላችሁ። እኔ ከረኑ በጣም ወድጄዋለ። የእውነት ሞከሩት ውዶቼ። እና ስለነበረን ስለ ስለተከታተላችሁኝ ከልብ ከልብ አመሰግናለሁ። የኔ ውዶች መልካም ጊዜ ይሁንላችሁ። ደህና ሁኑ።